አብዛኝ እንግዲህ ከነ ኪራ ቤት እየሄደች ቤቱን እየሰለለች ቤቱን እየጠበቀች ነው ያለችው። አስጨናቂ የሚባለውን ሰውዬ መንገድ ያገኘችው፣ አንተ አስጨናቂ ምን እየሰራህ ነው እዚጋ አጥር ተንጠልጥለህ ትለዋለች። አይ ምንም እየሰራሁ አይደለም፣ ሌና ስለሌለች ወደዛ ለመሄድ ከብዶኝ ነው። እኔ እምልሽ ሌና የት እንዳለ ታውቂያለሽ? አላት። እንዲህ አንተም ሌና የት እንዳለ አታውቅም? እንዲህ ትለዋለች። እሱም ደግሞ አላቅ ማላት ሊና ሄዳለች ወደነ ኪራ ትለዋለች የት ነው ኪራና ጽናት የሚባሉት ባልና ሚስት ናቸው ታዲያ ወደ እሷ ቤት ሄዳለች ገጠር ትለዋለች ብሎ ይህማ እሷ ተነግራቸዋል አፏ ዝም አይልም እንኳን የሆነ ያልሆነ ነው የምታወራው ሲላት እንዲህ ምንድን ነው የምታወራው ስትለው ደነገጠ አረ ምርጥዬ ዝም ብላ ነው ምናምን እዚህ ጋር መኖሬን ነው ይላታ ማለት ነው። ሰኒም በጣም ጥርጣሬና በጣም ጎበዝ መርማሪ ናት። ምክንያቱም ይህ ጸባይ ለኔም እኔም ጋር አለ። እንዴት እንደሚለቅስ እስኪ ንገሩኝ። ኮሚኒቲ ላይ ማለት ነው። በቃ በሆነ ነገር ላይ መጠራጠር ከሸሪዓችን በዲን አልኢስላም አይፈቀድም እና ይህንን ነገር መጠራጠር እንዴት አድርጎ እንደሚወገድ እስኪ ኮሜንት ላይ አሳውቁ። እኛላለሁ። አሰላሙ አሊኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምናላችሁ ልኝን ያለውላችሁ አልሐምዱልላህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉ በሞሎ አክብሮት እንጠይቃለን። ለቻናል አዲስ የሆናችሁ አሁንም ሰብስክራይብ እንድታደርጉኝ በትህትና ጠይቃችኋለሁ ማለት ነው። ጽናት ድራማ እንግዲህ እንደቀጠለ ነው። ሁላችሁም ሰብስክራይብ ላይክ፣ ሼር ማረጋችሁ እንዳትረሱ። ክፍል ስልሳ ሁለት ደርሰናል፣ መቶ ስልሳ ሁለት ደርሰናል። ይህንን አዳዲስ መረጃዎች ለማግኘት በቅድሚያ ሰብስክራይብ ዶል እያደረጋችሁ የደወል ምልክቷን በመምታት ቤተሰብ የሆናችሁ እንድትቀላቀሉን በአክብሮት እንጠይቃችኋለን። እዚህ ጋር እንግዲህ መሩ የለችም ነበር፣ ጽናቤን ነበረች፣ ደውለው አለም፣ የናሆሚ እናት ደውላ የምር ናሆሜ ይምጣልን የምትሉ ማለት ነው፣ ሁላችሁም ኮሜንት ላይ ያሳውቁን አለም መሮ የትልጅ ትላታለ የቤትልጅ ትላታለ። እነዚህ ሁለት ሰዎች እንግዲህ መሮ ምን ሊያደርጓት ነው ወደሚለው ስንመጣ ቡና ጋር ምን ሊያጠጧት ነው ወደሚለው ስንመጣ እንግዲህ አብረን የምናየው ይሆናል። ይህች ልጅ ልጇን እንዳይጎዱባት ብዬ ይፈራ። ምክንያቱም እነዚህ ሁለት እባብ አስመሳ ሰዎች ምን እንደሚያደርጉ አይታወቅም፣ እና ለመሮ እኔ ፈርቼላታለሁ። ምክንያቱም ልጇን እንዳይገሉባት ብዬ ማለት ነው። ውድና የተከበሯችሁ ተመልካቾቼ ሁላችሁም በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ተመልካቾች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሰሞኑን ጠፍቻለሁ ቻናሊም ቀዝቅዞብኛ ማለት ነው። እኔም ጠፋሁኝ በቃ አስጠላኝ ሶሻል ሚዲያ አልጎት አልጎት፣ በቃ ልቤ ተነካ መሰለኝና ጠፋሁኝ ማለት ነው። ቪዲዮ እየሰራሁ እያዛጋኝ ነው አሁን እንኳን እንደምትሰሙ፣ ማለት ነው። እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷን እየተጫናችሁ ቤተሰብ እየሆናችሁ ተቀላቀሉ። እንግዲህ የሰውዬ በጣም በቀበሌው ክፉ እና በጣም መጥፎ ተብሎ የሚጠራ ሰውዬ ነው። ፊቱም እንደምትመለከቱት ክፋቱ የሚነበብበት እና በጣም ለድራማው ድምቀት ክፋት ያለው ሲባል በዛብህ የሚባለው ሰውዬ ነው። ይህ ክፋት ማለት እንግዲህ በእኛ በማንኛውም ሰው ላይ በጎረቤትም ሆነ በዘመድ የሚፈጠር በአካባቢው ያለ ሰው ነው ማለት ነው እና እዚህ ሁለታቸው ምን እየሰሩ ነው ወደሚለው ስንመጣ የጽናት አባት የጽናት አባትን መሬት ካልወሰድኩ ያለ የሚለው ሰውዬ ነው ይሄንኛው ነው ማለት ነው። ይህንኛው ደግሞ ጥላታችንን አብረን በጋራ አሁን እንጋፈጠው እንግዴለው ይሉታማ እንዲ ሰው ልገድ ይላል። ይሄኛው ደግሞ አዎ ጥላትን ካጠፋ ከገደልክ እንደዚህ ተደርጎ ነው ይለዋል። ሊና ሊና ወሬ ብቻ እንግዲህ ተመልክቷ ምን እየሰራኝ ነው? የጽናትን አባት እያወራቸው ነው። ጋሼ እኔ እኮ ጽናት አንተን የመሰለ ምርጥ አባት አላት። እኔ ግን እናት አባት የለኝም፣ የሚወድኝም የለም። ጋሼ ምን ላድርግ ትለዋለች እንዴ ልጅን ለምንድን ነው እንደሱ የምትሆኔ አባተሽ ነኝ እና ይህ መሬት ለማን ነው የምታወርሱ ስትለው ለጽናትና ለልጅ ታዲያ ጋሽ ለእኔ ሳታወርሱኝም እንዴ ትለዋለች ኧረ ሰጥሻለሁ ምን ችግር አለው ልጅን ከዚህ በኋላ እኔ አባተሽ ነኝ እና ለጺም ደግሞ እህቷ ነሽ እላታለሁ ጋሽ አሰገድ ማለት ነው እና እሷም ደግሞ በጣም ጋሽ ደስ ብሎኛ እያለች እምባዋን እያፈሳሰሰች እኔ እኮ አልታደርኩም አባምለውም እማምላትም ቤተሰቦች በሙሉ አይወዱኝም የለኝም ትለዋለች። አይ ልጄ፣ ለምን እንዴት ያለሽ ይላታል። እዚህ ጋ ሰኒ ወደነ ጽናት ቤት እየሄደች ከመንገድ ስትደርስ አስጨናቂ የሚባለውን ሰውዬ ከአጥር ተንጠልጥሎ ታገኘዋለች። ምን እየደረክ ነው? ከሰው አጥር እዚህ ጋር ተንጠልጥላ ትለዋለች። አይ ሌላ ስለሌለች እኮ ቤቱን ልቀቅ ብዬ ነው ይላታል። አይ ምንም ችግር የለም፣ ና እንሄድ ኔ ጋ እኔ ወደዛ እየሄድኩ ነው እንሄድ ትለዋለች። እሺ ሲያጨስም ደረሰችበት። ይህን ሰውዬ እንግዲህ ምን ያደርጋል? ሀነ ኪራይ ቤት የሚለውን አብረን የምናየው ይሆናል፣ ውድ ተመልካቾች። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። አሁንም ለዚህ ቻናል አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ በአክብሮት እንድትቀላቀሉ እንጠይቃችኋለን። ማለት ነው ጽናት ድራማ እንደቀጠለ ነው። እዚህ ጋር አንተ አስጨናቂ አይደለም፣ ምን ትሰራለህ ከሰው አጥር ተንጠልጥለ ትለዋለች። አይመርጠዬ አንዳንድ ጊዜ እየለምድ እንደዚህ አለብኝና በየቦታው በየአጥሩ ምናምን መሄድ ሂድ ሂድ ይለኛም ብሎ አፉ ሁላ ይወዛገባል፣ ማለት ነው። እሷም ግራ ይገባታል። እዚህ ጋር አለምና ጽዮን ምን እያሉ ነው? ሴራቸውን አሁንም የሚያሴሩት ወደ መሩ ቤት እየሄዱ ነው። አውቃ ትደውልና የታለሽ፣ እኔ እኮ ቤትሽ እየመጣሁ ነው፣ መኸሮ የታለሽ እያለች አውቃ የመሩን ልብ ለመብላት ታታልላለች። እዚህ ጋር ተመልካቾቻችን እንግዲህ ጽናትና ኪራ ደስ በሚል መንፈሳዊ ቦታ ሆነው በጣም ደስ በሚል ቦታ ሆነው እየተጫወቱ ይገኛሉ። የምር እንደዚህ አይነት ቦታዎችን በጣም ይናፈቁኛል ማለት ነው። የምሬን ነው የምላችሁ። ምን ነው አገሬ ላይ በኖርኩኝ አገሬ ሰላም ሆኖልንን በአገሬ ላይ በኖርኩ እንደዚህ እያደረኩ ብዬ ተመርጋቺ ይህንም ደግሞ አላ ያሳካልን፣ መጥፎ ነገር ከአካባቢያችን ያርቅልን። እዚህ ጋ እየተጫወቱ ልክኛ ልጅ ሁነን ስናድግ እንደዚህ ሁነን ነበረ፣ ጨሌ ላይ ተቀምጠን ከብቶቻችን አያሰማርተን ምናምን፣ በጣም ደስ የሚል የገጠር እድገት ነበር። ነገር ግን አሁን ላይ በጣም ሰላም የለም። የጥይት ድምፅን እንጂ

እንዴት ታዲያ ዘመዶ አይደለም እንዲህ፣ እሱን ሳያውቅ ትላታለች። እኔም ግራ ገብቶኛ ይባባላሉ። ውድና የተከበራችሁ ቤተሰቦች ሁላችሁም ሰብስክራይብ አርጉኝ ፕሊስ። የሰው እድገት፣ የሰው መለወጥ፣ የሰው መቀየር የሚያስደስታችሁ በሙሉ ሁላችሁም ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮ ትጠይቃለሁ። እዚህ ጋር እና ሆሜና መሩ እያወሩ ይገኛሉ። ስለምን እያወሩ ነው ወደሚለው ሰላምታቸውን እየተጠያየቁ እንዴት ነሽ እያለ እያወራት ይገኛል። ከዛ ሰኒ መታ ቁጭ ትላለች። ሰኒ ምን ብትል ጥሩ ነው ሰኒዬ በለደውልን ላለ ብላ ትዘጋበታለች። ሰኒዬ ትላታለች። ወይዬ መሆነሽ ነው መሩ ኪያንች እና ናሁም ስታወሩ ቀና አለቻት። እንዴት ቀናሽ ኪምሮኒ እንደዚህ ያረገኛ ብዬ አስቢው አለም ይኸውም አላቅም ነበር። ነገር ግን እና ሆኒ ጉርሰራይ ትላታለ አይ መር ችግር የለውም። ሁሉም ሰው እኮ እንደዚህ ሆኖ ማይ ምን አስበሽ ነው? ተይው በቃ ትላታለች። እንግዲህ ሞልቃቃዋና ቀብራራዋ ሚሪ የምትባለው ሞልቃቃ ሴትዮ ተመልክቷት እንግዲህ በቅዱስ ላይ ምን እንደምታደርግ ማለት ነው አንተ መኪና የለህም እያለች ናቲን ልቡን ዝቅ ሸርተት ታረገዋለች። እና ታዲያ እዘለኝና ሄር ትለዋለች። አረምቡ ጥጥዬ እንዴት አዝድሻለሁ እችድሻለሁ እንዲህ ለዛ ጓደኛ ደወለለት ትለዋለች። ለማን ቅዱስ የመጠቀም ያልታደርገው ማለት ነው ለቅዱስ ትለዋለች። እንዲህ ቅዱስ እኮ አሁን አይመጣልንም ይላታል። ከዛ ቅዱስ ሲያረፍ ወየው ሲባባሉ እነሱን ለመሸሽ ብሎ ትራፊክ ጆሮና አለው ቅጣት ማለት ነው። ከዛ ከመኪና ካላሳፈር ከም ብለው ተሳፈሩ ና መኪና ላይ ስትሞላቀቅበት ወረጅ ብሎ መንጥቆ ያወርዳታል ማለት ነው። እንግዲህ ችሜር የምትባል ስራ አቢ ኖራ ኑሮ እስኪ ተመልከቷ። በጣም እንዴት እንደምትጃጃል ማለት ነው። ጅል ሲጃጃል ጓዝ ይፈጃል ይላል ያገሬ ሰው እና በጣም እንደዚህ ሁን አካናቲ ላይ ትጃጃልበታለይ እሱ ደሞ እርጥብ ቅል ስለሆነ ይጃጃላል ማለት ነው። እዚህ ጋር ተመልካቾቻችን የበዛብኝ የሚባል የሚያስፈራራ ሲያውት ያውት የማያምር ሰውዬ ምን እያለ ነው ወደሚለው ስንሄድ ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ። ይህ ሰውዬ ጋር ሁነው ነብስ እናጥፋ፣ አሰገዲን እንግደለው ይባባላሉ። እንዲ እንዴት ነው አሰገዲን የምንገለው ይላል። ይሄ ደግሞ ቦክ ሞቃ እኔ ጋር የምሰራ ከሆነ እኔ የምልህን ቀጥ ብለህ ታደርጋለህ ይለዋል። እንዲህ ነብስ ማጥፋት እንዴት ያለዛማ መሬትን ትቀማለህ ይለዋል። ይህ ሰውዬ ጽናትን መሬት የሚያርስ ሰው ነው። እየገፋ ወደ ራሱ የሚያስገባ ነው ማለት ነው። አስተክፍሩላ አልዓም። ሁላችሁም ሰብስክራይብ አድርጉኝ። ዮ ቪዲዮ ብዬ ስሞክር እንቅልፌ ነው የሚመጣብኝ። ውድ ቤተሰቦቼ እስከ ዛሬ በጣም ስሰራ ኑሬ ነበር። አሁን ላይ ግን ቪዲዮ ልሰራ ቁጭ ስል እንቅልፌ ነው የሚመጣብኝ ማለት ነው። እዚህ ጋ ዓለም ምን እያለች ነው ወደሚለው ስንሄድ ዓለምና ጽዮን እያወሩ ነው። ሲያወሩ በቃ ይችን ሰኒና ይችን ምህሩ ጉር ነው የምንሰራቸው ሲባባሉ ጋሻ እያሌው በትንሹም ቢሆን ይሰማቸዋል። ከዛ ምን እየተፈጠረ ነው ወደሚለው አብረን እንጓዛለን። ውድና የተከበራችሁ ተመልካቾቻችን እንደምን አላችሁ? ሰላም እና ጤና ፍቅር አይለያችሁ። ላለው እዚህ ጋ ጌራና ገጠሮን እየዋሰሱ ገጠር ላይ ዘና ያሉ ይገኛሉ ማለት ነው። የገጠር እኮ ኑሮ አይጠገብም። እዚህ ጋ ሌና ደግሞ ታዝጋቸዋለች። በጣም ከሚበላው በላይ ከሚባለው በላይ እንትን እያለቻቸው ነው ማለት ነው። ፂሞ ይላታ ነው እሱ ማለት ነው። ኪራ አንቺ ፂሞ ምን እያልሽ ነው? እያለ እሷን የሚያበሳጫታል ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ለዚህ ቤት አዲስ የሆናችሁ በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ እንድትቀላቀሉን በሙሉ አክብሮትን እንጠይቃለን። አሁን ቁጭ ብል እንቅልፍ ይመጣ ማለት ነው። አማራጭ ምንድን ነው ተነስቼ መስራት እና ሁላችሁም ሰብስክራይብ አድርጉኝ እስኪ አሳድጉኝ ተው አረታው ኢትዮጵያዊ ስንተባበር ነው የሚያምርብን ለነገሩ ድሮ ጊዜ ነበር መተባበራችን አሁን ላይ መተባበር የሚባል ነገር የለም እና አሁንም የምላችሁ ቤተሰቦቼ ሁላችንንም እጅ ለእጅ ተያይዘን አብረን እንድናድግ ነው የምለው ሰብስክራይብ ማድረጋችሁ እንዳትረሱ አዳዲስ ጀማሪዎች ደግሞ ኮሜንት ላይ ደምሮን እያላችሁ ጻፉ። እኔ አንድ ታሪኬን አጫውታችኋለሁ በዚህ አጋጣሚ ማለት ነው። እና ምን ነበር ገና ዩቱብ ስጀምር ሰብስክራይብ አርጉኝ እያልኩኝ በየኮሜንቱ፣ አንድ ሰው ጓደኛዬ ምን አለችኝ? የምወዳት ጓደኛዬ ማለት ነው። ሰዓድ ያለችኝና አባልኳትኝ እየሄድሽ ኮሜንት ላይ በየኮሜንት ስሩ ሰብስክራይብ አርጉኝ እያልሽ ጻፊ የዛኒ የወደደ ሰው ሰብስክራይብ ያደረግሻል፣ አለችኝ። በየ ኮሜንታቸው እየገባሽ ብዙ ኮሜንት ባለበት ሰብስክራይብ አርጉኝ እያልሽ ጸሀፊ የዛኒ ሰብስክራይቡ ይበዛልሻን ያደርጉሻል አለችኝ። እሺ ብዬ ከዛ ለአዳዲስ ጀማሪዎች ነው የምነግራችሁ፣ እንደኛ በሚዲያም ቤቱ ናችሁ ዩቲዩብ እንሰራለን የምትሉ ማለት ነው እና በየኮሜንት ተሰለያርኩኝ የጻፍኩ ባካችሁ ሰብስክራይብ አርጉ በአሏህ ምናምን እያልኩ ሰብስክራይብ እያደረጉ ዚህ ደረሱኝ። አንዳንዶቹ ደግሞ የሰርባቸው መርዝነት እናንተ ካፊሮች፣ እናንተ ሙናፊቆች እያሉ በጣም ይሳደባሉ ማለት ነው። ግን ቢሰድጓችሁም አንድ ሰው አንድ ሙስሊም የሆነ ሰው ካፊር ብሎም የተሳደበ ሰው ማለት ነው ኩፍሩ ወደ የተሳዳቢው ሰው ይህንም የሚመለሰው ማለት ነው። ጠይብ እናንተም ምንም የምትሆኑት ነገር የላችሁም እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ ያደርጋችሁ ተበረታቱ ነው የምለው። ሁላችንም ያው አንድ ሺ እስከገባን አምስት መቶ እስከገባን ድረስ በጣም ከባድ ድካም አለው። ከዛ እንደገና ሰዓት ለመሙላት አራት ሺህ ሰዓት ለመሙላት በጣም ብዙ ውጣ ውረዶች አሉት ማለት ነው። ስለዚህ አሁን እኛ ብዙ ውጣ ውረዶችን አልፈን እዚህ ቻሌንጅ ላይ ደርሰናል።

በቀጣይ በሐሪፍ በሐሪፍ ቪዲዮዎች እስከምንገናኝ ደህና ደህና ደህና ሰንብቶ እያልን የምንሰናበታችሁ ይሆናል። እንግዲህ ገጠር ሲባል ትወለዱ እንደሆነ ገጠር ተወለዱ፣ በቅቤው በእሸቱ በማሩ በወተቱ ተቀማጥላችሁ እንድታድጉ ይባላል። እንግዲህ ስገት ምንላችሁ ማለት ነው፣ የምሬን ወተት ቂጣ ይባላል በሀገራችን ማለት ነው። የሆነ በሸክላ ወይም በምጣድ እንዲሁም ደግሞ በብረገል የሚጋገር ቂጥ አለ ማለት ነው። በእኛ ገር ላይ አብዛኛው በብረገል ነው። ብረገል እንግዲህ የሆነ ሳሳ ያለች ማለት ነው፣ ብረት ምጣድ ይባላል። በሷ ይጋገራል። ከዛ በኋላ የማሽላም ሊሆን ይችላል፣ የበቆሎም ሊሆን ይችላል፣ የስንድም ሊሆን ይችላል። በዛ ይጋገርና ወተት ይታለባል። በወተት ተበላላችሁ። እንደገና ደግሞ እንጀራ እኛ በእኛ ገጠር ሲባል ማሽላው ጤፉ የተለያዩ ምርቶች አሉ። እነሱን እንጀራ ታወኩና ትጋግራላችሁ። ከዛ በኋላ አሬራውን ወተቱ ወደ እርጎ ይቀይራል። እርጎው ደግሞ ሲረጋ ይገፋ፣ ሲገፋ ወደ አሬራ ይቀይራል። ከዛ ለበ እንት ቅቤ ይወጣዋል ማለት ነው። ከዛ በኋላ ቅቤውን አንጥራችሁ ትበላላችሁ፣ አሊያም ደግሞ ትሸጣላችሁ። ጠይ ለብዙ ነገር ነው የምንጠቀመው ማለት ነው። ከዛ ደግሞ ለበኑ ናሬ ነው ማለት ነው። ከዛ እንጀራ ትበሉበታላችሁ፣ ጥጣ ትበሉበታላችሁ። በቃ እንደዚህ ብለን ነው ጠብዒ በቃ የሆነ በሀገራችን፣ ያኒ ምርጥ ምግብ የምንለው እሱ ነው ማለት ነው። እና እነ ኪራም ተመችቷቸው ደስ በሚል በገጠር ተመልካቾቻችን፣ በጣም እኔ ገጠር በመሆን ይኮራሉ ማለት ነው እና አንዳንድ ሰው ደግሞ ገጠር ኔ ለማለት የሚያፈር ሰው አለ። ያኺ የተወለዳችሁበትን ሀገር ታፍሮበታላችሁ። እንዲህ እዚህ ጋ ይህን እርጥብ ተመልከቱልኝ። ይህ አይናት ቅዱሴን አቃጥሎ ሊደፋው እኮ ነው። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ እንዲትሆኑን በአክብሮት እንጠይቃለን። በቀጣይ ቪዲዮ እስከምንገናኝ ደና ደና ደና ደና ሰንብቱልን። ውድ ቤተሰቦቼ ወዳችኋለሁ፣ አከብሯችኋለሁ በቀጣይ ቪዲዮ እስከምንገናኝ በሰላም በፍቅር በደስታ ጠብቁኝ እያልኩ፣ ባይ ባይ እያልኩ ሰናበታችኋለሁ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ።